አይነ ስጡልን ክቡራን ተመልካቾቻችን፣ ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው ያንቱ አመድ፣ አብራችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች። በሐረሪ ክልል የ12ኛ ክፍል ሀገር አቀፍ ፈተና መስጠት ተጀመረ። በክልሉ 2292 ተማሪዎች ፈተና እንደሚወስዱ ተገልጿል። ተጨማሪ አለን። በሀረሪ ክልል የአስራ ሁለተኛ ክፍል ሀገር አቀፍ ፈተና መስጠት ተጀመረም የክልሉ ትምህርት ቢሮ ኃላፊ አቶ ጌቱ ነገው ፈተናውን ባስጀመሩበት ጊዜ እንደተናገሩት በዘንድሮ የአስራ ሁለተኛ ክፍል ፈተና የተሻለ ውጤት ለማስመዝገብ የተለያዩ ዝግጅቶች መድረጋቸውን ተናግረዋል በዚህም ተማሪዎች በስነልቦና ዝግጁ እንዲሆኑ ስራዎች መሰራታቸውን ገልጸዋል የዘንድሮ የአስራ ሁለተኛ ክፍል በሀረሪ ክልል ዝግጅቱ ቀድሞ ከመስከረም ጀምሮ ነው ስንዘጋጅ የነበረው ዝግጅታችን በተለያየ መልኩ ነው ስናዘጋጅ የነበረው። ተማሪዎቻችን ትምህርት ከመስጠት አንጻር ያው ከሰኞ እስከ ሰኞ ትምህርቶችን ስንሰጥ የነበረበትና በተለይ ፖርሽኖች በጊዜ ከፈር እንዲደረጉ የማድረግ ስራዎችን ስናከናውን የቆየ ነው። ሌላኛው እንግዲህ ተማሪው ተረጋግቶ እንዲሰራ ከማድረግ አንጻር በሙሉል ስነ ልቦናው ዝግጅት አድርጎ እንዲገባ ከማድረግ አንጻር በርካታ ስልጠናዎችን ነው ስንሰጣቸው የነበረው የስነ ልቦና ዝግጅት እንዲያደርጉ የማይንድሴት ስልጠና ላይ ፈተና ላይ ምን መድረግ አለባቸው፣ ጥንቃቄዎች መያዝ ያለባቸው፣ መያዝ የሌለባቸው ከፈተና ኩረጃ ጋር ተያይዞ ያሉ ነገሮችን ጠቅላላ ሙሉን ስልጠና ስንሰጥበት ግንዛቤ ስንሰጥበት የቆየንበት ነው እና በዚህ አይነት መልኩ ነው ተማሪዎቹ ዛሬ ፈተናቸውን የጀመሩት ማለት እንችላለን። ዘንድሮ በክልሉ 2292 ተማሪዎች ፈተና እንደሚወስዱ ና በተፈጥሮ ሳይንስ 1557 ተማሪዎች ና በማህበራዊ ሳይንስ ደግሞ 735 የሚፈተኑ መሆኑን ጠቁመው ከእነዚህ ውስጥም 1116 ሴቶች መሆናቸውን ነው አቶ ጌቱ የተናገሩት በኦንላይን 1931 በወረቀት 361 ተማሪዎች ፈተናውን የሚወስዱ መሆኑንም ገልጸዋል። በተፈጥሮ ሳይንስ የ12ኛ ክፍል ሀገር አቀፍ ፈተና ዛሬ በተለያዩ ስድስት ቦታዎች እንደተጀመረም ኃላፊው ተናግረዋል። በአጠቃላይ እንደኛ ክልል ፈተናው የሚወስዱት ወደ 2292 ተማሪዎች ናቸው። ከዚህ ውስጥ 1934ቱ በኦንላይን የሚወስዱ ናቸው ማለት ነው ወደ 80 ስምንት ፐርሰንት አካባቢ ማለት ነው። ሌሎች ቀሪዎች ደግሞ በወረቀት የሚወስዱ ናቸው። አለም ዩኒቨርሲቲ ላይ ገብተው ፈተናውን የሚወስዱ ተማሪዎች ናቸው የሚሆኑ። ሌላው እንግዲህ የፈተና የሚሰጥበት አግባብ በሁለት አይነት የፈተና አይነት ነው የሚሰጠው። አንዱ በወረቀት ነው፣ ሌላኛው በኦንላይን ፈተና ነው የሚሰጠው ማለት ነው፣ በበየነ መረብ። ስለዚህ ተማሪዎቻችን በዚህ አይነት አግባብ ነው ይሄን ፈተና የሚወስዱት። ዛሬ ያስጀመር ነው ይሄ ፈተና ያው በሁለቱም በኩል ያለ የተፈጥሮ ሳይንስ ተማሪዎች ናቸው ይህን ፈተና የሚወስዱት እና በዚህ አይነት መልኩ ነው እያስጀምርን ያለ ነው። አቶ ጌቶ አክለውም ለተማሪዎቹ መልካም እድል ተመኝተው ፈተናው በሰላምና በስኬት እንዲጠናቀቅ ድጋፍ ለሚያደርጉ ሁሉ ምስጋናቸውን አቅርበዋል። አረንጓዴ አሻራ የሀገሪቱ ትልቅ ሀብት በመሆኑ ሁላችንም አሻራችንን ልናሳረፍ ይገባል ሲሉ የኢፌድሪ አካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ሌሊሴ ነሜ ተናገሩ። ዳይሬክተሯ በሐረሪ ክልል ባህል ማዕከል ቅጥር ግቢ በመገኘት የአረንጓዴ አሻራቸውን አሳርፈዋል። ፍቃዱ በላይ በዝርዝር ያቀርበዋል። አረንጓዴ አሻራ የሀገሪቱ ትልቅ ሀብት በመሆኑ ሁላችንም አሻራችንን ልናሳርፍ ይገባናል ሲሉ የፌሪ አካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ሌሊሴ ነሜ ተናገሩ። የፌሪ አካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ሌሊሴ ነሚ በዚህ ወቅት እንዳሉት የፌሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የአረንጓዴ አሻራን በመትከል የማንሰራራት ዘመን ማረጋገጥ በሚል መሪ ቃል የአረንጓዴ አሻራ መርሃ ግብር መጀመሩን አስታውሰው በዚህም የአረንጓዴ አሻራ የንቅናቄው አንድ አካል በማድረግ የችግኝ ተክላ ማካሄዳቸውን ገልጸዋል። ደግሞ ዛሬ እንዳያችሁን በዚህ ባህል ማዕከል ውስጥ የችግኝ ተከላ አድርገናል። በክቡር ጠቅላይ ሚኒስትራችን በዋናነት የአረንጓዴን አሻራ በመትከል የማንሰራራ ዘመኑን ማረጋገጥ በሚል መርህ ቃል ተጀምሯል። ያንን ደግሞ የምናረጋግጥበት የእኛም የአንዱ የንቅናቄያችን አካል በማድረግ የአረንጓዴ አሻራ ትክሎችን መትከል ኃላፊነት ዛሬ እየተወጣ ነው። እንደምታዩት ከክልሉም ትልልቅ ኃላፊዎች በተገኙበት ዛሬ ችግኙን ተክለናል። አረንጓዴ አሻራ የሀገሪቷ ትልቅ ሀብት ነው። ሆኖም በዚህ ትልቅ ሀብት ላይ ሁላችንም ሀገራዊ አሻራችንን ልናሳርፍ ይገባል ብለዋል። የዘንድሮ አረንጓዴ አሻራ መርሃ ግብር ይበልጥ ውጤታማና ስኬታማ እንዲሆን ለማስቻል ሁላችንም በንቃት ልንሳተፍ ይገባናል ሲሉም አክለዋል። ጽዱ ኢትዮጵያን ባህል ማድረግ እንችላለን የሚለውን ጉዞ አብረን በውይይት ካዳበር በኋላ አጠቃላይ ለስድስት ወር ተፈጻሚ የሚሆን ይሆናል ማለት ነው። እንግዲህ ይሄኛው ዘጠነኛው ክልላችን ነው ስንመጣ በሁሉም ክልሎች ላይ ንቅናቄ ተጀምሯል። በይፋ ይህን ንቅናቄ ተግባራዊ በማድረግ አጠቃላይ ከ15 ሚሊዮን ሕዝብ በላይ በገጽ ለገጽ ከ50 ሚሊዮን ሕዝብ በላይ ደግሞ በሚዲያና በሶሻል ሚዲያ ተደራሽ በማድረግ ከብክለት እየተነሱብን ያሉትን የበሽታ ችግሮችን ለማቆም በይፋ ደግሞ ጽዱነትን ባህላችን አድርገን እንድንጓዝ እድል የሚፈጥር ንቅናቄ ነው ማለት ነው። ችግኞችን መትከል ብቻም ሳይሆን በዘላቂነት መንከባከብና መጠበቅ እንደሚገባም ነው ያመላከቱት። በመርሃ ግብሩም የክልሉ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ጌቱ ወየሳን ጨምሮ የክልሉ ከፍተኛ አመራሮችም ተሳታፊ ሆነዋል። በሐረሪ ክልል በበጀት ዓመቱ ከ112 በላይ ለሚሆኑ ባለሀብቶች የኢንቨስትመንት ፍቃድ መስጠቱን የክልሉ ኢንቨስትመንት ማዕድንና ኢነርጂ ጽህፈት ቤት አስታወቀ። ጽህፈት ቤቱ ወደ ክልሉ ለሚመጡ ባለሀብቶች ልዩ ድጋፍና ክትትል እያደረገ መሆኑን ገልጿል። ተጨማሪ ያለን በሐረሪ ክልል በበጀት አመቱ ለበርካታ ባለሀብቶች የኢንቨስትመንት ፍቃድ መሰጠቱን የክልሉ ኢንቨስትመንት ማዕድንና ኢነርጂ ጽህፈት ቤት አስታውቋል። በጽህፈት ቤቱ የመረጃና ማስታወቂያ ባለሙያ አቶ ነስረዲን አብዱራህማን እንደተናገሩት በአመቱ ከ112 በላይ ለሚሆኑ ባለሀብቶች የኢንቨስትመንት ፍቃድ መሰጠት መቻሉን ተናግረዋል። ባለሀብቶቹ ከ2 ቢሊዮን ብር በላይ ካፒታል ያስመዘገቡ መሆኑን ጠቁመው ከእነዚህ ውስጥም 28 ባለሀብቶች ወደ ስራ መግባታቸውን ተናግረዋል።

በርካታ ባለሀብቶች በአገልግሎትና በማኑፋክቸሪንግ ዘርፍ የተሰማሩ ሲሆኑ ባለሀብቶቹ ወደ ክልሉ ለመሳብና በርካታ የስራ ዕድል ለመፍጠር ትልቅ ሚና ይጫወታል ብለዋል። ወደ ክልሉ ለሚመጡ ባለሀብቶች አስፈላጊውን ድጋፍና ክትትል እያደረጉ መሆናቸውን ገልጸው ወደ ስራ ባልገቡ ለመቶ ሰባ ዘጠኝ ባለሀብቶች ላይ አስፈላጊውን እርምጃ መወሰዱን አቶ ነስርዲን ተናግረዋል። ጠባቀደኛ ተኮረቲ ወደ ወገርቴ ድግር ሰደዳን ጎደሚኒፍ ኦሶ ቢረዳ በኔ ረኮንቴ ማል ጀኔ ጋፈኔ አደንባፍኔ ስራ ፈጣሪን እየደገፉ እርምጃ ከተወሰደ ባለሀብቶች ወደ ክልሉ አይመጡም ባለሀብቶችን እንቀበላለን በመሬቱ ላይ ለረጅም ጊዜ አጥራጥረው ከቆዩት መካከል ደግሞ ሁለቱ ላይ እርምጃ ተወስዷል መሬቱ ለአልሚዎችም ተሰጥቷል በተጨማሪም 279 ሰዎች የኢንቨስትመንት ፈቃዳቸው ተሰርዟል ከናለለቲ ለሞተ ዲበለማፊት ርባተን ይሰገል ሀየምሳኔ ከንሀቀሚን ይጅር ጩ በክልሉ ያሉ ባለሀብቶች የሚያነሱትን ጥያቄዎችና ፍላጎቶች በአግባቡ እየተመለሰላቸው በመሆኑ ባለሀብቶች የተሰጣቸውን መሬትና ፍቃድ በተደራጀና ወቅታዊ በሆነ መንገድን በመጠቀም ራሳቸውና ሀገራቸውን ሊጠቅሙ ይገባል ብለዋል። አመት በተለይ በተለይ በዚህ አመት የተለያዩ ኢንቨስተሮች ኢንቨስተር ለማድረግ አሊያም ደግሞ በተለይ በኢንዱስትሪው ዙሪያ ለመሰማራት ጥያቄ እያቀረቡ በጎ ምላሾችን በክልሉ እየተሰጠ ያለበት ሁኔታና ይህንን እያየን ያለንበት ሁኔታ ነው ያለው። ከዛም ተጠቃሚዎች መካከል አንዱ እኛ ነን እና ምሳሌም የምንሆንን ማለት ነው። ኢንቨስተሮቻችን አልያም ደግሞ ክልል ውስጥ ያሉ ከክልሉ ውጪ ያሉ ኢንቨስተሮች ከሀረሪ ክልል ውስጥ ኢንቨስት ማድረግ የሚፈልጉና ወደዚህ የሚመጡ ኢንቨስተሮቻችን እንግዲህ የሚሰጣቸውን የመሬት አቅርቦት በአግባቡ በጊዜው ወቅታቸውን ተጠቅመው እንግዲህ ቶሎ ኢንቨስት ወደ ማድረግ መግባቱ ትልቅ ጠቀሜታ አለው የሚል እምነት አለኝ። በመንግስት የቀረበው መሬት በመንግስት ይወሰዳል። ስለሆነም በጊዜው ወደ ሥራ መግባት የራሳቸውና ሀገርም ሊጠቅሙ ይገባል። በመጨረሻም ወደ ክልሉ ለሚመጡ ባለሀብቶች የሚመለከታቸው አካላት አስፈላጊውን ድጋፍ እንዲያደርጉ ጽሕፈት ቤቱ ጥሪ አቅርበዋል። ክብሯን ተመልካቾቻችን፣ ከሐረሪ ቲቪ ዜናዎቻችን ወደ እናንተ መረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ ከዓለም አቀፍ የአቶሚክ ኃይል ኤጀንሲ ዋና ዳይሬክተር ጋር ተወያዩ። በሌላ ዜና ኢትዮጵያ የካንሰር ህሙማን የጨረር ሕክምና ማዕከላትን እያስፋፋች ነው አሉ የጤና ሚኒስትር ዶክተር መቅደስ ዳባ። እነዚህንና መሰል ሀገር አቀፍ ዘገባዎችን ሌንሽ መልስ በተከታይነት ታቀርበዋለች። ጠቅላይ ሚኒስትር ዶክተር አብይ አህመድ ከዓለም አቀፍ የአቶሚክ ኃይል ኤጀንሲ ዋና ዳይሬክተር ጋር ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት ጽሁፍ ዛሬ ጠዋት በሬስ ኦፍ ሆፕ ጉባኤ ለመሳተፍ አዲስ አበባ ከመጡት የዓለም አቀፍ የአቶሚክ ኃይል ኤጀንሲ ዋና ዳይሬክተር ማሪያኖ ግሮሲ ጋር ተወያይተናል ብለዋል። የዓለም አቀፉ አቶሚክ ኃይል በኢትዮጵያ የሚያደርገው ድጋፍ በካንሰር ሕክምና እንክብካቤ፣ የእንስሳት ጤና፣ የጸጸፍ ላይ ዝንብ ማጥፊያ በኒውክሌር ኢንጂነሪንግ እና የቁጥጥር ማዕቀፎች ላይ ያተኮረ መሆኑን አንስተዋል። ምክክሩ በ በመካሄድ ላይ ባሉ ድጋፎችና የወደፊት የትብብር እድሎች ላይ ያተኮረ እንደነበረም አመልክተዋል። ኢትዮጵያ የካንሰር ህሙማን የጨረር ሕክምና ማዕከላትን እያስፋፋች ነው አሉ። የጤና ሚኒስትር ዶክተር መቅደስ ዳባ የካንሰር ሕክምና ተደራሽነትን ማሳደግ ላይ ያተኮረው ሬሶፎ 2025 ዓለም አቀፍ ፎረም በአዲስ አበባ እየተካሄደ ይገኛል። ሚኒስትሯ በዚህ ወቅት እንዳሉት ከዚህ ቀደም በአዲስ አበባ ብቻ በአንድ ማዕከል ይሰጥ የነበረውን አገልግሎት በማስፋፋት ተጨማሪ አምስት የክልል ማዕከላት ተከፍተዋል። ከነዚህ የክልል ማዕከላት ውስጥ አራቱ አገልግሎት እየሰጡ መሆናቸውን ያነሱት ሚኒስትሯ ቀሪው አንድ ማዕከል በቅርቡ አገልግሎት መስጠት እንደሚጀምር ጠቁ ቆመዋል። በተመሳሳይ የኬሞ ቴራፒ ህክምና አገልግሎት ተደራሽነትን በማስፋት በአሁኑ ወቅት በተጨማሪ 13 ሆስፒታሎች ህክምናውን እየሰጡ እንደሚገኙም ተናግረዋል። የ12ኛ ክፍል ማጠናቀቂያ ፈተና በሁሉም የመፈተኛ ማዕከላት መሰጠት መጀመሩን የትምህርት ምዘናና ፈተናዎች አገልግሎት አስታውቋል። የአገልግሎቱ ዋና ዳይሬክተር ዶክተር እሸቱ ከበደ በዘንድሮ የ12ኛ ክፍል ማጠናቀቂያ ፈተና በተፈጥሮ ሳይንስና በማህበራዊ ሳይንስ በአጠቃላይ 600585 ተማሪዎች ፈተናውን እንደሚወስዱ አንስተዋል። በአራት ዙር በሚሰጠው ፈተና 140ሺ የሚጠጉ ተማሪዎች ፈተናውን በኦንላይን እንደሚወስዱ ነው የገለጹት። ተማሪዎች ለፈተናው የተከለከሉ ነገሮችን መያዝ እንደሌለባቸው ያሳሰቡት ዶክተር እሸቱ ፈተናውን ተረጋግተው መፈተን እንዳለባቸውም መክረዋል። የዘንድሮ የ12ተኛ ክፍል ሀገር አቀፍ የማጠናቀቂያ ፈተና ከሰኔ 23 ጀምሮ እስከ ሐምሌ 8 ቀን 2017 ዓ.ም ድረስ ይሰጣል። በምስራቅ አፍሪካ ቀዳሚ የሆነ የቡና ቅምሻ ማዕከል መቋቋሙ ወደ ውጭ የሚላከው ቡና ጥራት እንዲሻሻልና የውጭ ድርጅቶች በዘርፉ እንዲሰማሩ ከፍተኛ አስተዋጽኦ እያደረገ መሆኑን የኢትዮጵያ ቡናና ሻይ ባለስልጣን ገልጸዋል። የባለስልጣኑ ምክትል ዋና ዳይሬክተር ሻፊ ኡመር እንደገለጹት የቡና ጥራትን ለማሻሻል የቡና ቅምሻ ማዕከላትን ማስፋፋት አስፈላጊ ነው። በአረንጓዴ አሻራ መርሃ ግብር ከስምንት ቢሊዮን በላይ የቡና ችግኞች በመተከላቸው ምርታማነት እንዲሻሻልና ወደ ውጭ የሚላከው ቡና መጠን እንዲጨምር አድርጓል ያሉት በቡና ዘርፍ የተደረገው ማሻሻያ ፍቃድ የተሰጠው አርሶ አደር ወደ ውጭ ቀጥታ እንዲልክ እድል መፍጠሩን ና በዚህም ከመቶ በላይ አርሶ አደሮች የቡና ምርታቸውን ቀጥታ ወደ ውጭ መላክ መጀመራቸውን አንስተዋል። ይህም ጥራት ያለው ቡና ወደ ውጭ ገበያ ለማቅረብ የአርሶ አደሮች ና የሀገሪቱን ተጠቃሚነት ለማጎልበት ማስቻሉን ተናግረዋል። አዲስ የገበያ መዳረሻዎችን ለማስፋት በተነደፈው ስትራቴጂ መሰረት በተያያዘው አመት ወደ አዳዲስ ሀያ ሀገራት መላክ መጀመሩን ገልጸዋል። ክብሯን ተመልካቾቻችን ከሐረሪ ቲቪ ለሳቱ የነበሩን ዜናዎች የተከታተላችሁትን የሚያስል ነበር። ከቀሪ የሀረሪ ቲቪ መሰናዶች ጋር መልካም ቆይታ።